አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ከምናያቸው ጥያቄዎች መጀመሪያው ማስተካከል፣ ከሸሪያ አንጻር እንዴት ይታያል? ማስተካከል ማለት ምን ማለት ነው? ፀጉር መቁረጥ ከሆነ ወጥ አድርጎ መቁረጥ ችግር የለም። ማስተካከልን አንዳንዴ ማበላሸትን ማስተካከል ይሉታል። አላህ የተለከለውን ቆራረጥ እየቆረጡ ማስተካከል ታ ማበላሸት ፀጉርን ወጥ አድርጎ መላጨት ወይም እኩል አድርጎ መቁረጥ ከሆነ ንም ማስተካከል ነው ችግር የለም ይቻላል። ከድሮ ጀምሮ ሐላቆች አሉ። ነብዩ ሰለላሁ ዐለይሂ ወሰለም ፀጉራቸውን አስላጭተዋል። ማስጎረጥም ይቻላል። ነገር ግን አበላልጦ መቁረጥ ከሆነ ይሄ ክልክል ወንጀል ነሃ ረሱልላሂ ሰለላሁ ዐለይሂ ወሰለም ቀዛዕ የሚል ሐዲት ነብዩ ቀዛዕን ከልክለዋል። ቀዛዕ ምንድነው? ፀጉርን ከፊሉን ቆርጦ ከፊሉን መተው፣ ከፊሉን በምላጭ መላጥ አድርጎ ከፊሉን መተው በዘመናዊ ጸጉር ማንሻ ማሽኖች ከፊሉን አንድ ቁጥር ከፊሉን ሁለት ቁጥር ከፊሉን ሶስት ቁጥር አድርጎ ማንሳትም ያው አበላልተው መብረት አይቻልም። እትሩኩ ኩለሁ አው እህሊቅሁ ኩለሁ ብላ ዐለይሂ ሶላቱ ወሰላም ጸጉርህን ሙሉውን ላጨው ወይም ሙሉውን ተወው ብላ። አሁን ላይ በየመስጂዱ በየቦታው የሚታዩ የአይሁድ ሱናዎች በጣም ነው የሚያሳዝኑ። ለሶላት ገብተው ጸጉራቸው፣ ቀደም ሲል እንደተባለው ከታች አንድ ቁጥር ታላጭተዋል፣ መሀል ላይ ሶስት ቁጥር፣ ከላይ አራት ቁጥር እና አምስት ቁጥር ተደርገው ባህር ዛፍ ይመስላል። አንዳንዶች ሰዎች ትልቅ ሰው እንደመሰላቸው ነው ይላሉ። فالله المستعان የውስጥ ትንሽነት ያለበት ሰው ጸጉር ስላሳደገ ትልቅ ሰው ይመስል ጸጉሬ እንደዚህ ማቆሞ ሰዎች ትልቅ ሰው እንደመሰላቸው ነው ነው ያ ይሁን ሱናን ያ ኢባድ الله ኢያ ከነዓቡዱ ወኢያ ከነስተዒን ብለህ አላህን ቆመህ እያናገርክ ነው። ገይር አልመግዱብ ዐለይሂም ወለዷሊን ከጠመሙት አታድርገኝ፣ ከተቆጣህባቸው አታድርገኝ ብለህ ባፈህ እሱን የለመንከው ጸጉርህ ግን አላህ የተቆጣባቸው ሰዎች አቆራረት ነው የምትቆረጠው እዚህ ሙስሊም የሆነ በአላህ የሚያምን በነቢይ የሚያምን ፀጉሩን ወጥ አድርጎ መቁረጥ አለበት። አበላልጦ መቁረጥ አይቻልም። ስለዚህ ጸጉር ማስተካከያ ወይም ፀጉር ቤት የሚባሉ አበላልጦ የሚቆርጡ ከሆነ ወንጀል ሲም የሚላችሁ ከሆነ ወንጀል። ሲም ማሳደግ ያቅባቶችን መቀባት እንዴት ይታያል? ባረከላሁ ፊኩም፣ ምንም ችግር የለም። ሌላ ጎንዮሽ ጉዳት እስከሌለው ድረስ ችግር የለም። ጸጉር ያለው ሰው ፀጉሩን ያክብረው ተብሏል። ያለውን ሲም ይበልጥ እንዲያድግለት ከሆነ ጸጉሩን ቅባት የሚቀባው ችግር የለም። አንድ ቀን ያለው እኮ አንድ ቀን ፀጉርን መንከባከብ ፂምን መንከባከብ ተወዳጅ ለሰውነትም ለፀጉርም ለቆዳም ሐቅ አለው። ወ ኢብኑ ተይሚያ ረሒመሁላሂ ዐለይህ ሆድህ ምግብ እንደሚያስፈልገው ሁሉ ፀጉርህ ቆዳ ሐቅ አለ ልታጥበው ልትቀባው ይገባል። ኩላሊትና እና መሰል ነገሮችን ለቤተሰብ መስጠት ከሸሪዓ አንጻር እንዴት ይታያል ቢያብራሩልን። የሰው ልጅ ኩላሊቱ ሌላ የሰውነት አካሉ የእሱ አይደለም፣ ያአላህ ቁራን። ሊሸጠው ሸቶ አይገባም ሊሸጠውም አይገባም። የሰው ልጅ አላህ ሙሉ አድርጎ እንደፈጠረው ሲከበርም ሙሉ ሆኖ መከበር ነው ያለበት። በተለይ በህይወት ያለ ኩላሊት መስጠት ራስን መበደል። አላህ ያለ ምክንያት አለ ነው ለሰው ልጅ ሁለት ኩላሊት ሰጥቶ የፈጠረው። አንዱን ሰተህ ከዛ በኋላ አንተ ታመምክ ምን ታደርጋለህ? ከሌላ ሰው ተቆርጦ ይጣላል። ብዙ ጊዜ ደግሞ በዚህ መልኩ የሚሰራው ስኬታማ አይሆን አልፎ አልፎ ነው። ብዙ ወጪ ወጥቶ የሌላ ሰው አካል ጎድሎ ይገጠማል፣ ግን የመሳካቱ ዕድል በጣም ጠባብ ነው። ስለዚህ የሰውን አካል እንደ መኪና እቃ ኮራርቶ መለጠፍ አግባብ አለ። የተወሰኑ የፈቀዱ ሊቃውንት አሉ። አይ በዚህ እኔ አልናገርም ያሉ የቆሙ አሉ። ሶስት አይነት አስተያየት ነው ያለው። ቅርብ ጊዜ ነው የተጀመረው። ጥንት ፉካሃዎች ዘንድ አይታወቅ። ስለዚህ ይሄ የንቅለ ተከላ የኩላሊት መሰል ልገሳዎች ከተጀመሩ በኋላ ያሉ ፉካሃዎች ሶስት አይነት ተቋም አላቸው። ይቻላል ያለዋሉ፣ በጥቅሉ አይቻልም ያለዋሉ፣ ከካፍር ወስደው ለሙስሊም ማድረግ ይቻላል ያለዋሉ፣ አይ በዚህ ላይ መልስ አልሰጥም ያለዋሉ። ወራጅ ትክክለኛው ተከክረኛው አይቻልም። በሩን መዝጋት ነው። ካልሆነ ሆነ ሕፃናት መሰረቅ የተቀበሩ ሰዎች ከጉድጓዳቸው ተቆፍሮ ወጥቶ ኩላሊት መሸጥ መሰል ነገሮች የወንጀል ስራዎች ይስፋፋሉ። የሚተኩ ነገሮችን ነው መሰለህ፣ ችግር የሌለው ደም ለምሳሌ ምንም አይጎዱ የሚተኩ የሰውን ሕይወት ማያዛቡ ነገሮች ከሆነ ችግር የለውም። ለሕይወት መሰረታዊ የሚባሉትም ግን አይቻልም። አንዲት እህቴ ከካፍር ወንድ ጋር ትዳር መስርታ ትኖራለች። በዚህ የተነሳ ከሷ ጋር ተቆራርጠን ተቆራረጠን ይህ እንዴት ይታያል? መቆራረጡ ይመልሳታል ከተባለ ጥሩ ነው። መቆራረጡ መቆራረጡ ያበስባታል። ጭራሽ ከስላም ትወጣለች ከተባለ አቅርቦ አለዝቦ መምከርና መገስተጽን የሚሻ ሙስሊም ሴት ካፍር ማግባት በምን መልኩ አትችልም፣ በሁሉም ዑለሞች ስምምነት ላሁና ሒሉ ለሁም ወላሁም የሒሉነ ለሁም ካፈር ወንዶች ለሙስሊም ሴት ሀላል አይደሉም። ሙስሊም ሴትም ለካፈር ወንድ ሀላል አይደለች ብሏልና፣ ጋብቻ አይባልም። ይሄ ዝሙት ነው የሚባል። ጥሩ ትክክለኛውን ስም መስጠት ነው ለሱ። ሙስሊም ሴት ከካፈር ጋር ቤተኛውን መንገድ ሄዳ ተጋባው ብትል እንኳን ዝሙት ነው የሚባል። ስለዚህ እንደ አይነቱን ሰው አቅርቦ አባብሎ መያዙ የተሻለ ከሆነ መያዝ፣ ሙሉ በሙሉ ማግለሉ እንዲመለስ ያደርገዋል ከተባለ ማግለ አረብ ሀገር የሚኖሩ ሰራተኞች እየላኩት የተገመተ ብር ነበረ ከዚህ ዘካ ልናወጣላቸው ይገባል። ው ማንኛውም ገንዘብ ከተቀመጠ የግለሰብ ከሆነ ባለቤት ካለው ባለቤቱ ባለገንዘቡ ህፃንም ይሆን አዋቂም ይሆን አልፎ ሁሉ የአእምሮ በሽተኛ ለምን አይሆንም? የቲም ለምን አይሆንም? ወፊ አምዋልህም ሐቅ ገንዘቡ ራሱ ላይ ሐቅ አለበት፣ ለምስኪኖች ሐቅ አላቸው። ስለዚህ አረብ ሀገር ተቸግረው እየሰሩ ነው፣ ገና ቤት አልሰሩም። አይባ ገንዘብ ካለ ዘካ የሚወጅበት ደረጃ ከደረሰ እንደ ዓመቱ ይለያያል አመት ከሞላው ዘካይ ወተበታ። የጁማ ቀን ሰላተል ረዋቲብ እንዴት ነው መዝገድ የሚቻለው? የትኛው ረዋቲብ እንደሚሰገደው ነው የሚሰገደው እንደሚሰገደው። የጁማ ባዕድያ ሁለት ረካ ይሰገዳል፣ አራትም ይቻላል። አንዳንድ አንድ ስድስት አድርገውታ የሆነ ضعيف حديث በመያዝ ነቢ ሰለላሁ ሰላም ወሰለም ከሰገዱ የጁማ ባዕዲያ ጁማ ቀብሊያ የለም ራጅሁ ነዘክረኛው ባዕዲያ ባዓድያው ሁለትም ይቻላል አራትም ይቻላል። እነዚህ በሰሒህ ሐዲስ ተነግረዋል። በአንዳንድ ደዒፍ ሐዲሶች የተነገረን ማስረጃ መሰረት በማድረግና ሁሌ በየቀኑ አስራ ሁለት ረከዓ የሰገደ ሰው ጀነት ላይ ቤት ይሰራለታል ስለተባለ ጅሙዓ ቅብልያ ስለሌለው ቅብልያውን ለማካካስ ከኋላ ስድስት ይሰገዳል ያሉ ፉቀሃዎች አሉ። ሐናቢላ ወገይሪ ከዚህ መስጊድ ከሰገዱ ነበሰ ሰራ አራት ይሰግዱ ነበረ። የጅምዓን ባዕድያ ቤት ከሰገዱ ሁለት ይሰግዱ ነበረ። ሱና ቤት ሲሰገድ አጅሩ ስለሚበልጥ ቤት ከተሰገደ ሁለቱ ያጣቃል፣ ነው ዝርከው ነው አራት ይሆናል። ስድስት የሚያደርጉት ችግር የለም። የአባቴ የሚስቶች የሚስቶች እህቶች ለኔ አጅነቢ ናቸውን? ሚስቶቹን ከፈታቸው ለኔ አጅነቢ ናቸው። አባት ሚስቶች ካሉት ከፈታቸው ለልጆቹ አጅነቢ አይሆኑም፣ ለሱ ግን አጅነቢ ይሆናል። ይሄ ምን አጅነቢ ሸሪሃን። አንድ አባት ሚስቶች ቢኖሩት የፈታት ሚስት ከሌላ ሚስት ለወለዳቸው ልጆች መቼም አጅነቢያት ትሆን። እሷን መቼም ማግባት አይችልም። አንድ አባት ያገባትን ሴት መቼም ሌላ ሰው ማግባት ስለማይችል ማለት ነው። የሚስቶቹ እህቶች አጅነቤ ናቸው ወይ? አው የገዛ እናት እህቶች ብቻ ናቸው አጅነቤ የማይሆኑት እንጂ የእንጀራ እናት እህቶች አጅነቤ ናቸው። ዶላርን አበድሮ የኢትዮጵያ ብር መቀበል ይቻላል? አው ይቻላል። በእለቱ ምንዛሬ ከሆነ ድሮ በሰጡበት ሳይሆን አሁን በሚቀበሉበት ሊቀንስ ይችላል፣ ሊጀምር ይችላል። ያኔ ስንረካከብ በሚኖረው ምንዛሬ ብለው ከተስማሙ ይቻላል። በላጩ ግን ዶላር ከተበደሩ ዶላር መመለስ፣ ሪያል ከተበደሩ ሪያል፣ ብር ከተበደሩ ብር፣ የወሰዱትን ራሱን መመለስ ነው በላጩ። የትም ሸክ ውስጥ አያስገባም፣ ክላፍ ውስጥ አያስገባ። ዶላር ተበድሮ ብር የሚመልሰው ሰው የግድ በዕለቱ ዋጋ መሆን አለበት። ዘካተል ፍጥር ነፍሰ ጡር ወይም ሆድ ውስጥ ላለ ልጅ ይሰጣልን? ሁ ዑማን ብን ዓፋን ለፀንስ ዘካተል ፈጥርን ማውጣት እንደሚወደድ ተናግሯል። ግዴታ ግን አይሆንም። ግዴታ የሚሆነው ከዒድ ቀን እወጃ በፊት ለተወለደ ነው። ከዒድ ቀን እወጃ በፊት ለተወለደ ነው። እስከዛ ላልተወለደ ሆድ ውስጥ ላለ ማውጣቱ ተወዳጅ እንጂ ግዴታ አይደለም። የታዘብኩትን ልንገሮት። በመስጂድ ውስጥ ሰዓታቸውን በወሬ የሚያሳልፉ ወጣቶች ረጅም ሰዓታቸውን በወሬ የሚያሳልፉ የቀን ውሏቸውን የዞሩት የዘረዘሩ የሆኑ አሉ። ለላይብረሪ የሚሰጡትን ክብር ለአላህ ቤት አይሰጡትም። ወላሂ ስለ ሴት የሚያወሩ ሁሉ አሉ ይላ ይህ እጅግ በጣም ነውርና አሳፋሪ ተግባር ነው። መስጅድ ላይ፣ የዒባዳ ቦታ ላይ፣ የዒባዳ ቀናት ላይ ይሄ ማድረግ ትልቅ ሙሲባ ነው። ቀልብን ከሚያደርጉ ነገሮች አንዱ የወሬ መብዛት ነው። ይበልጥ ደግሞ ቀልብ የሚያደርገው ለወሬ ያልተሰራ ቦታ ላይ ሲሆን አስፈላጊ ነገር ካልሆነ በስተቀር መስጅድ ውስጥ ወሬ ማውራት የተጠላ ነው። የዒባዳ ቦታ የሌሎችን ቀልብ ይሰብራ፣ የሌሎችን ሀሳብ ይሰርቃ፣ መስጅድ እንዲለመድ እንዴተኛውን ቦታ እንዲሆን ያደርጋል። መስጅድ ስንገባ ስሜታችን ሊቀየር ይገባ፣ ልዩ ክብር ሊሰማን ይገባ፣ መረጋጋት ሊሰማን ይገባ። ካፍቴሪያም ካወራ፣ አስፋልት ዳርም ካወራ፣ ቤትም ካወራ፣ መስጊድ ውስጥም ካወራ፣ መስጊድ ከሌሎች ስፍራዎች በምን ተለየ? ጭራሽ ደግሞ ስለ ተቃራኒ ፆታ ማውራት እንጂ በጣም የሚያሳዝነው ጾመኛ ይህን ሊያደርግ አይገባም የዘመኑ በሽታ ነው ወረርሽኝ ነው ማለት ይቻላል ከእዛን አዋቂው ወንድ ሴቱ ወሬው ስለ ተጋራኒ ሶታ ነው ኢትካፍ ላይ ቁጭ ብለው ስለ ተጋራኒ ሶታ የሚያወሩ እንዲህ አይነቱ ወቅት ላይ ከተጋራኒ ሶታ ጋር ግንኙነት ያላቸው ነገሮችን እንድንገታ ነው ሸሪያ መያዝ ኢትካፍ ላይ ያለ ሰው የግብረ ስጋ ግንኙነት ማድረግ አይችልም ሐጅ ላይ ያለ ሰው ግንኙነት ማድረግ አይችልም ኒካህ ማሰራ አይችልም ማጨት አይችልም ለምንድነው ይሄ የሆነው እንደዚህ አይነት ነገሮችን እንድናደርግ ነው። ኢዕቲካፍ ገብተው መስጅድ ቁጭ ብለው ስለ ሴት ሴቱ ስለ ወንድ የሚያወሩ ከሆነ አልፎ ተርፎ ቆሻሻ ፊልም የአላህ ቤት ላይ ከፍተው ከፍተው ሚያዩ ሰዎች ከተገኙ መጥፋት ከመስጅድ ሊጀምር ነው ማለት ነው። መስጅድ ተራ ገንበኮ አይደለም የአላህ ቤት። አፍደሉል ቢላድ መሳጅዱሃ የኢማም ሙስሊም ሐዲስ ነው። ምድር ላይ ካሉ ቦታዎች ሁሉ ምርጥ ቦታ መስጅዶች ናቸው። ከቦታዎች ሁሉ መጥፎ ቦታ ገበያዎች ናቸው ብለ ነቢ ላ ላ መስጅድ ምርጥ ቦታ የሆነው ምርጥ ስራ ስለሚበዛበት ነበር። መስጂድን የሽር ገበያ ልናደርገው ፈጽሞ አይገባም። አላህ እንፈራ። የአላህ ባሮችን አዛ ከማድረግ ልንታቀብ መላኢኮችን ልናከብር ይገባን። ሰዎችን አዛ የሚያደርግ ነገር ሁሉ መላኢኮችን አዛ ያደርጋል ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ህልምን መተርጎምና ና በሚተረጎመው ህልም ላይ ተመስርቶ ውሳኔ መስጠት እንዴት ይታያል? ዕልምን መፍታት የሚችል ሰው መፍታት ይቻል መተርጎም ይቻል። ነገር ግን የተተረጎመውን ህልም መሰረት አድርጎ ውሳኔ መወሰን አይቻል። የተወሰነ ውሳኔ ላይ መጽናኛ ሊሆን ይችላል አስደሳች ሊሆን ይችላል እንጂ ህልምን መሰረት በማድረግ አንድን ነገር አድርግ አታድርግ አይባል። የነብያት ህልም ብቻ ነው ይሄን ማድረግ የሚያስችል የነብያት ህልም ዋህይ ነው። የተረሰዎች ህልም ግን ውሳኔ መወሰን እሱን ተንደርሶ ውሳኔ መወሰን አይቻል። ወላሁ አዕለም። ወሰላሙ ዓለይኩም።